ካሶንጎዬ የሚሰኘው ሙዚቃ ብዙዎች ታውቁታላችሁ። ከዚህ ሙዚቃ ጀርባ ግን ትልቅ ታሪክ አለ። ይህንም ፕሮግራም ሶንጎዬ ሙምባሌ ናጋ ካሶንጎ ናዊኦ እየተባለ የሚዘፈነው ዘፈን በጣም ቫይራል ይወጣ እንደሆነ ይታወቃል። ቲክቶክ ላይ የምትጠቀሙ ሰዎች ይህንም ሙዚቃ በደንብ ታውቁታላችሁ። ብዙ ቦታዎች ላይ ይገባል። በተለይም ሽንፈትን እድ ለቢስነትን ወዘተ የሚያሳዩ ሳቅ የሚያጭሩ አይነት ትይንቶች ባላቸው የሶሻል ሚዲያ ኮንተንቶች ላይ ካሶንጎ ዜማ በአጃቢ ሙዚ ካሶንጎ ማን ነው? ሳነብ ካገኘሁት ላካፍላችሁ። ካሶንጎ ታዋቂ ዘፋኝ ከመሆኑ በፊት የአንድ ኮንጎሊዝ ወይንም የኮንጎ ዜጋ የሆነ ግለሰብ መጠሪያ ስም ነው። ያ ሰው ትክክለኛ ስሙ ካሶንጎ ዋከነማ ነው የሚባለው። በሀያ ሀያ አርፎ ኬንያ ውስጥ ላንጋታ በሚባል ስፍራ ተቀብሯል። በብዙዎች ዘንድ በጣም የሚታወቀው ካሶንጎ በ1974 ወደ ኬንያ በሄዱት ሱፐር ማዜምቤ የተባሉ የኮንጎ ባንድ የተሰራ የኮንጎ ቋንቋ ሙዚቃ ቢሆንም ከሙዚቃው ጀርባ ያለው ታሪክ ግን የሚያውቀው ጥቂት ሰዎች ናቸው። የዚህን ሙዚቃ ቡድን አባላት ከኪንሻሳ ተነስተው ኬንያ መኖርና መስራት ከጀመሩ በኋላ አንድ ቀን ናይሮቢ ከተማ አስታሊን በሚባለው አካባቢ የሚኖሩና የባንዳቸው መሪ የሆነውን ጓደኛቸውን ካሶንጎን ለመጎብኘት ይሄዳሉ። አስራ ሶስት ናቸው። ለተከታታይ ቀናት ስላላዩት ለምን ጠፋ ብለው ሊጠይቁት ነበር አካሄዳቸው። ቤቱ ሲደርሱ የካሶንጎን ሚስት ብቻ አገኟት። ጓደኛቸው ግን የለም። የት እንደሄደ ጠየቋት። ሚስትየው እያዘነች ካሶንጎ ከቤት እንደወጣ በዚያው መቅረቱንና ሳይመለስ ቀናት እንዳለፈ በጣም መጨነቋን ጭምር ነገረቻቸው። እንግዲህ በዚያን ዘመን ኢንተርኔት አልነበረም። እንኳን ኢንተርኔት ይቅርና ስልክ ያለው ሰው ማግኘት እንኳን ብርቅ ነበረም። ታዲያ ካሶንጎ የት ይፈለግ? የት ይገኝ? በጣም ተጨነቁ። ከዚያም አንድ ሀሳብ መጣላቸው። ለምን በሙዚቃ አንጠራውም የሚል ሱፐር ማዜምቤዎች ለጓደኛቸው በሙዚቃ መልክ ሊልኩለት ወሰኑ። በሕይወት ካለ የፍለጋ መልእክቱ በሙዚቃ ሲሰማ ከጠፋበት ይመለሳል ብለው ተስፋ አደረጉ። ጊዜ አላጠፉም። እዚያው ሳሎን ቤት ውስጥ ተሰብስበው ለካሶንጎ አንድ ዘፈን መፍጠር ጀመሩ። ዘፈኑም ለካሶንጎ ከቤት ወጥቶ ሳይመለስ በመቅረቱ ሚስቱ እንዳሳሰባትና በጣም እንደተጨነቀች ይናገራል። ስለዚህም ወደ ቤት ተመለስ ነው የሚለው ሙዚቃው ካሶንጎዬ ሞባሊናንጋይ ካሶንጎዬ ናዌኦ ዞንጋሊ በላኢ ካሶንጎ እያለ ይቀጥላል። እናም ትርጉሙም ባለቤቱን እንደ ዘፈን ተደርጎ ነው የተሰራው። እናም እንዲላል ካሶንጎዬ እኔ መሞቴ ነው፣ ወደ ትዳር ተመለስ፣ ወደ ቤትህና፣ መቼም ቢሆን መቼም የምትመለስ ከሆነ አሳውቀኝ ውዴ፣ አባቴት አለ ሲሉኝ እኔ ምን ልበል እንግዲናልኝ የሚል መልእክት ያለው ነው። ከዚያም ይህንን ግጥም ዜማ ሰሩለትና ስቱዲዮ ሄዶ ቀረጹት ሙዚቃው በራዲዮ እንደተለቀቀ ሱፐር ማዜምቤ ባላሰቡት አጋጣሚ ለታላቅ እውቅና በቁም። በዚህ በአንድ ታሪክ እንደዚህ አይነት ሙዚቃ የተደመጠ ታላቅ ስራ ማ ወዴት ተስተመለሰ። ከዚያ በፊት ግን አንድ ነገር ልንገራችሁ። አንድ የቲክቶክ ገጽ ደግሞ ከዱር እንስሳት ሁሉ ያለ አቅሙ በጣም ደፋርና ፍርሃት አልባ ነው የሚባለውን ዋርቶግ ወይንም ከርከሮ ፕሮፋይሉ አድርጎ ሚስተር ካሶንጎ የሚለውን ስያሜ ሰጥቶታል። ከርከሮ እጅግ ዊርድ የሚባል አይነት አጉል ደፋር በሆኑ አንበሳና ነብር አፍንጫ ስር ቆሞ እንዴት ጸቤለሽ በዳቦ እንደሚያነሳ ከዛም ሲመጡበት በምን ያህል ፍጥነት እንደሚሸሽ ጉድጓድ ውስጥ እንደሚደበቅ አንዳንዴም የሚሸሸው ለምን እንደሆነ በየመሀሉ እየረሳ ሲቆም በአባራሪዎቹ ተይዞ እንደሚበላ እያሳዩ ይሳለቁበታል። ለዚህ ትዕይንት ማጀቢያ ካሶንጎ የሚለውን ዜማ ይጠቀሙበታል። ካሶንጎ ቫይራል የወጣው ከዚህ በኋላ ነው። አሁን አሁን ብዙዎቹ ካሶንጎን የዚህ እንስሳ ስም የሚመስላቸው ጀመር። ይህንን ሙዚቃ በዓለም አቀፍ ደረጃ ቦኒ ኤም ጨምሮ በርካታ ባንዶችና ድምጻውያን ተጫውተውታል። በተለይ ክሪስማስ ሲቃረብ የእምነት ተቋማት የጠፋ ልጅ የሚል መልእክት ይዘው እንደ መዝሙር ስለሰሩበት በስፋት ይጫወቱታል። በቅርቡ አንድ አለኢየሱስ ብጎንጎ የተባለ የዩጋንዳ ፓስተር በድምፃቸው ያንጎራጉሩታል፣ ካሶንጎዌ እያሉ ይኸው ዜማ በማህበራዊ ሚዲያ ላይ በተለይም ቲክቶክ ላይ ቫይራል ሆነ። ኬንያውያንም መንግስታቸው በቅርብ ጊዜ ከጣለባቸው ታክስና በህዝባዊ አመፅ ጫና የታክስ ውሳኔ ከመቀልበስ ጋር አያይዘው ለመንግስት ካሶንጎዌ የሚል ቅጽል ስም ሰጥተውታል። ከላይ እንደነገርኳችሁ ብዙዎቹ ካሶንጎ ብለው የሚጠሩት ዋርቶግ ወይንም ከርከሮ ሳይታሰብ ጠላቶቹ ጋር ይመጣና ረብሾ ተነስቶ ሲያባረሩት በከፍተኛ ፍጥነት ሲሸሽ ጉድጓዱ ውስጥ ይወሸቃል። የኬንያ መንግስትም ህዝቡን ነክቶ ወደ ጉድጓዱ ተወሸቀ ብለው እንግዲህ ካሶንጎ በሚል መጠሪያ ሰጥተውት አሹፈውበታል። በዚያም የኬንያ መንግስት ካሶንጎ ተብሏል። የኬንያ መንግስት በተመለከተ ተቃዋሚዎችና ዜጎች በማህበራዊ ሚዲያ ላይ የሚሰሩት ኮንተንቶች ሁሉ ያሉት ፓስተር በድምፃቸው ባንጎራጎሩት ካሶንጎ ሙዚቃ የታጀበው ሙዚቃ ለዚህ ነው። ዋናው ነገር ካሶንጎ የት ነው ያለው? ይህንም ሙዚቃ ሰምቶ ወደ ሚስቱስ ወደ ትዳር ውስጥ ተመልሶ ይሆን? ቀደም ሲል ከላይ እንደገለጽኩላችሁ መቼና እንዴት እንደተመለሰብ አይታወቅም። ያ ሰው ትክክለኛ ስሙ ካሶንጎ ዋካናማ ግን በሀያ ሀያ አርፎ ኬንያ ውስጥ ላንጋታ በሚባል ስፍራ መቀበሩን መረጃዎች ያስረዳሉ።